ለን የተከበራችሁ ተመልካቾቻችን ከደቡብ ቴሌቪዥን በዚህ ሰዓት ወደ እናንተ የሚደርሰው ዜና ወጃችን አሁን ተጀምሯል። ዜናዎችን የመራ ያደርጋል መኩሪያ ብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩም በሀገር ሁለንተና እድገት ላይ ምሁራን የሚጫወቱት ሚና አይተኬ ስለመሆኑ ተገለጸም። በደቡብ ኢትዮጵያ ክልል የጋርዱላ ዞን ምሁራን የአንድነት የሰላምና፣ እንዲሁም የልማት የመልካም አስተዳደር የምክክር ኮንፈረንስ በዞን ዋና ከተማ ጊዶሌ ተካሂዷል። ዘረሰና ያበበ ዝርዝር አለው። ሰላማችንና አጽና የጋራ ቤታችንን በፍቅር እንገንባ በሚል መሪ ቃል ነው የጋርዱላ ዞን አስተዳደር ከአካባቢ ተወላጅ ምሁራን ጋር የምክክር ኮንፈረንስ ያካሄደው። በመድረኩ ላይ በተለያዩ የሀገሪቱ ክፍሎች የሚኖሩ የጋርዱላ ዞን ተወላጅ ምሁራን ተገኝተዋል። የምክክር መድረኩ ላይ ተገኝተው ንግግር ያደረጉት የደቡብ ኢትዮጵያ ክልል ብሔረሰቦች ምክር ቤት አፈ ጉባኤ አቶ አዳማ ተንጳኤ ዞኑ ያሉትን ምሁራን ባለመጠቀሙ ምክንያት በአካባቢው የተፈለገው ልማት መምጣት አልቻለም ሲሉ ተናግረዋል። ይህንን ከፍተኛ የምሁር ኃይል የተማሪ ሰው ኃይል የተመራማሪን ኃይል ዞኑ በአግባቡ በወቅቱ ተጠቅሞ ይህንን ጸጋ ለኢኮኖሚያዊ ለማህበራዊ እና ለፖለቲካዊ እድገት የበኩሉን አስተዋጽኦ እንዲያበረክት ባለማድረጉ ምክንያት ይሄን ሁሉ ኃይል ይዘን ስናበቃ የኋሊት እየሄድ ህዝባችን ይዞት የቆየውን እሴት እየለቀቀ ወደ አስቸጋሪ ሁኔታና አሳሳቢ ደረጃ ላይ የደረሰበት ደረጃ ላይ ደርሰናል። በሀገር ሁለንተናዊ እድገት ላይ ምሁራን የሚጫወቱት ሚና አይተኪ መሆኑን ያነሱት አቶ አዳማ የዞኑን ህዝብ ችግር ለመፍታት ምክክር መድረኩ ወሳኝ ነው ብለዋል። ቆም ብለን ይህንን ሁኔታ ስናጠነው ለዚህ መፍትሄው ከየትኛው አካባቢ የሚመጣ ሳይሆን ከኛው በእኛው በዚህ ውስጥ የፈለግ አካላት መፍትሄ ማመንጨት እንደምንችል በማሰብ ሰብሰብ ብለን የትላንቱን ያባከነውን ኃይላችንን ወደ አንድነት አምጥተን ወደ አንድ መስመር መጥተን የዚህን አካባቢ ቀደምት ታሪኩን መልሰን ወደ ገናናነቱ የምናመጣበትን መሰረት የምንጥልበት መድረክ ይሆንልናል ብለን በማሰብ ሁላችሁንም ወደዚህ ጠርተን በጋራ እንድንመክር ይህ መድረክ ተዘጋጅቷል። ለምክክር መድረኩ ተሳታፊዎች የእንኳን ደህና መጣችሁ መልእክት ያስተላለፉት የጋዱላ ዞን ዋና አስተዳዳሪ አቶ ግንኙነት ኪታሞም መድረኩ እዚህ የተሰባሰበ ምሁራን ሀገር በቀል እውቀቶቻችንን መሰረት አድርገን ሳይንሳዊ አማራጮችን ተጠቅመን ለህዝባችን ችግሮች መፍትሄ የምናፈላለግበት መድረክ ነው ሲሉ ገልጸዋል። የአካባቢው ማህበረሰብ እውቀትን መነሻ አድርገን በእውቀቱ ላይ ደግሞ በሰለጠነ መንገድ ለመፍታት የምሁሩ ሚና ተጨምሮበት በሳይንሳዊ መንገድ ችግሮቻችንን ለመፍታት ያለመ ነው። በሌላ መልኩ ደግሞ በችግሮቻችን ዙሪያ ላይ ሀይል አሰባስበን በተደራጀ መንገድ አርሶ አደሩም፣ ምሁሩም የንግዱ ማህበረሰብን በጋራ ተደራጅተን ችግሮቻችን እንደት መፍታት እንችላለን የሚለውን ነገር ተመካክረን በዚህ ሂደት ውስጥ የመፍትሄ አካል እኔ ነኝ የሚለውን አሳሰብ እንድንፈጥርና የጋራ እጅ ላይ ተያይዘን ችግሮቻችን እንድፈታ ታስቦ ነው ለዛሬ የተዘጋጀውና የዞኑን ህዝብ የልማት ተጠቃሚነት በማረጋገጡ ውስጥ የምሁራኑን ተሳትፎ ዘላቂ ለማድረግ የምሁራን መማክርት ለማዋቀር እየሰሩ መሆናቸውንም ዋና አስተዳዳሪ ተናግረዋል። ዘላቂነት እንዲኖረው የተደራጀ የምሁራን መማክርት ወይም ማህበር አደራጅተን ራሳቸውን ችለው በልማት በሰላም፣ በመልካም አስተዳደር ችግሮች ዙሪያ እየተመካከሩ ከመንግስት ጋር የተቀናጁ የሚሄዱበትን ስርዓት መዘርጋት ነው። ለዚህ አደረጃጀቱን እንድንፈጥር ዝግጁ ሆነናል። በመድረኩ ተሳታፊ የሆኑና ለደቡብ ሬድዮ እና ቴሌቪዥን ድርጅት ሀሳባቸውን ያጋሩ የዞኑ ተወላጅ ምሁራን የህዝባችንን ችግር ለመፍታት ተቀራርቦ መስራት አስፈላጊ መሆኑን ነግረውናል። ያለንን ክሂሎት ያለንን ልምድ እና ተመክሮ በመደበቅ ሳይሆን በመቀመር ለሚመራው አካል በማካፈል በማቅረብ በጽሑፍ በመተንተን አስፈላጊውን የሚደረግ ድጋፍ በመስጠት የሚሆን ሲሆን በየትኛውም አይነት የአመራር መድረክ ላይ ያሉ ማለትም በወረዳ፣ በዞን እንዲሁም ደግሞ በቀበሌ ደረጃ ያሉ አመራሮች የተማሩን ሰዎች የሚሏቸውን ምክር ሀሳቦችን በመቀበልና ባላቸው ልምድ ላይ በማከል አካባቢያቸውን እንዲያለሙ ከፍተኛ አስተዋጽኦ እንደሚያበረክቱ ኤክስፔክት አደርጋለሁ። በሚያደርገው በተሰጠው ተልእኮ አገራዊ ተልእኮ ለሀገር ይጠቅማል ተብሎ በሚታሰበው ልክ እያንዳንዱ የዞኑ ተወላጅ ምሁር የራሱን አስተዋጽኦ ማበርከት እንዲችል እድል መክፈት። እኛ በሰላም ኖረን ሰላማችንን አስፈፍተን በሰላም እንድንኖር ብሎ ይሄ ውይይት ሲሰሩናስ ናገሩ በጣም እንዴት ያለ ደስታ ለእኔ ሰምቶኛል። ቀጣይነቱ አሁን እንደዚሁ በቃው ባለስልጣኖች በአንዳንድ ቦታ ደሞ መጥቶ እኛ እንደዚሁ ብትጠይቅና እኛ እንዳይረሱ ልማቱ ለወደፊት ያስፋፋል ብዬ ነው እኔ የምገምተው። በሁሉም የክልል ማዕከላት እየተሰሩ ያሉ የከተማ ልማት ስራዎች ከተማዎች የመዘመን ሂደታቸው እየተረጋገጠ መምጣቱን አመላካች ነው ሲል የማዕከላዊ ኢትዮጵያ ክልል ከተማ ልማትና ኮንስትራክሽን ቢሮ አስታወቀም። ለተከታታይ ሶስት ቀናት በመደበኛና በኢኒሼቲቭ የሚሰሩ ስራዎችን ሲጎበኝ የሰነበተው የሱፐርቪዥን ቡድን መልከታውን አጠናቋል። ባየ በለስቲ በማዕከላዊ ኢትዮጵያ ክልል ለተከታታይ ሶስት ቀናት በከተማ ልማት ስራዎች ሲካሄድ የነበረው ምልከታ ተጠናቋል። በመጨረሻ ቀን ብለው በሐላባና ከንባታ ዞኖች የሱፐርቪዥን ስራ የተከናወነ ሲሆን የኮሊደር ልማት የአንድ ከተማ አንድ ፕሮጀክት የክላስተር ቢሮዎች ግንባታ የኢንቨስትመንት ቦታ ማካለልና ማልማት እንዲሁም መደበኛ የልማት ስራዎች ተጎብኝተዋል። በጉብኝቱ የተሳተፉት የማዕከላዊ ኢትዮጵያ ክልል ኮንስትራክሽን ባለስልጣን ዋና ዳይሬክተር ኢንጂነር አተረፈ ታምራት ባለፉት ሶስት ቀናት ምልከታ የተደረገባቸው የግንባታ ስራዎች በተጠበቀው ልክ እየሄዱ ቢሆንም መዘግየት የታየባቸው የእርምት እርምጃ እንዲወሰድ የሱፐርቪዥን ስራው ይጠቅማል ብለዋል። በዚህ በክረምት ወቅት እኛ በስኬጁል ያስቀመጥ ነው የሳብ ስትራክቸር ስራዎችን ሙሉ በሙሉ አጠናቆ መሄድ ነው። በተለያዩ ምክንያቶች አንዳንድ ፕሮጀክቶች የሳብ ስትራክቸር ስራቸው ከስኬጁሉ በስኬጁሉ መሰረት አይደለም የሚሆነው። ስለዚህ በስኬጁሉ መሰረት እንዲሆኑ እያንዳንዳቸውን ሪስኬጁል የማድረግ ስራዎች እንዲሰሩ አድርገናል። አንዳንዶቹ ደግሞ የተሻለ አፈጻጸም ያላቸው ፕሮጀክቶች አሉ። በሳይት መረጣ በአፈር ላብራቶሪ ስራና በመብራት እንዲሁም በይዞታ ይገባኛል ጥያቄ የዘገዩት የሳጃ ና የህላባ የክላስተር ቢሮዎች ግንባታ አሁን ላይ በአስቸኳይ ወደ ስራ የሚገቡበት አቅጣጫ ተቀምጧል፣ ያሉት ኢንጂነር አተረፈ የወልቂጤ ከተማ የክላስተር ቢሮዎች ግንባታ የተሻለ ደረጃ ላይ መድረሱን አመላክተዋል። እንደ ወልቂጤ አይነት ፕሮጀክቶች ካያቸው አፈጻጸማቸው እጅግ በጣም ከፍተኛና ከስኬጁሉ በፍጥነት የተሰራበት ሁኔታ ነው ያለ፣ ያን አይተናል። ያም ብቻ ሳይሆን ቶሎ በፍጥነት መጨረስ አለባችሁ የሚልም አቅጣጫ ሰዎች ያስቀምጣል። በተለይ ከእስኬጁሉ በፊት የሚጠናቀቁ ፕሮጀክቶች ብለን ከያዝናቸው አንዱ የወልቂጤ ነው። ማታ ጭምር እየሰሩ ነው ያሉት 2018 የህዳር 29 ብሄር ብሄረሰቦች በዓል የሚከበርበት ከመሆኑ ጋር ተያይዞ የሆሳና ክላስተር ላይ ያለው የፕሬዝዳንቱ ቤተ መንግስት፣ የፕሬዝዳንቱ ጽህፈት ቤትና የአዳራሽ በስድስት ወር ውስጥ ይጠናቀቃል ብለን ያሰብናቸው ናቸው። በአጠቃላይ ግን ስናያቸው አዲስ ክልል ነን አዲስ ክልል እንደመሆናችን መጠን የተለያዩ የፋይናንስ ችግሮች ሊኖሩን ይችላሉ። ግን ያን ሁሉ ተቋቁመን የተጌደበት መንገድ እጅግ በጣም ጥሩና አበረታች የሆነ ከምንፈልገው ጊዜ በተሻለ በፍጥነት የምናጠናቀቅ መሆኑን ከዚህ ከመስክ ጉብኝታችን ተመልክተናል ማለት ነው። ፕሮጀክቶችን በአጭር ጊዜ ለማጠናቀቅ የጊዜ ሰሌዳ እየተከለሰ ክረምቱ ሳይገባ መጠናቅ ያለባቸውን ለመጨረስ አቅጣጫም ተቀምጧል። የሱፐርቪዥን ቡድኑን የመሩት በምክትል ርዕሰ መስተዳድር ማዕረግ የማዕከላዊ ኢትዮጵያ ክልል ከተማ ልማትና ኢንዱስትሪ ክላስተር አስተባባሪና የከተማ ልማትና ኮንስትራክሽን ቢሮ ኃላፊው አቶ ስንታየ ወልደ ሚካኤል በተደረገው የሶስት ቀናት ምልከታ የተቀመጡ እቅዶች ወደ ግብ ያመሩ ስለመሆኑ አመላካች ነበር ብለዋል። በአጠቃላይ እስካሁን ባየነው አይነት ወይም ባየነው ሁኔታ ከተሞቻችን ኦልሞስት የከተማ ትንሳኤን ሊያረጋግጡ የሚችሉ ስራዎች ላይ መግባታቸውን አይተናል። ከላይ ጀምሮ የወረዱ ኢኒሽቲቮች የወረዱ እቅዶች መሬት ነክተው ወደ ውጤት ተቀይረው ከተሞችን ተወዳዳሪ ከተሞችን ምቹ ከተሞችን የብልጽግና ማዕከል የማድረግ ራዕያችንን ሊያሳኩ የሚችሉ ተግባራት በከተሞቻችን ላይ እንዳሉ እያየን ነው። ከተሞችን ውብ ለማድረግ እየተሰራ ያለው የኮሪደር ልማት ስራ በጥሩ ሂደት ላይ መሆኑን የተመለከተው የሱፐርቪዥን ቡድኑ የአንድ ከተማ አንድ ፕሮጀክት አፈጻጸም መታረም ያለባቸው ጉዳዮች ቢኖሩም በቅዱ ልክ እንዲጓዝ እርምት ይወሰድበታል ተብሏል። መደበኛ የከተማ ልማት ስራዎችም አስደማሚ ሆነው ታይተዋል የተባለውም መደበኛ የሚባሉ የከተማ ልማት ስራዎቻችን መሬት ላይ በህብረተሰቡ አቅም እየተገነቡ ያሉ የመሰረተ ልማት ዝርጋታ ስራዎች በጣም የሚያስደንቁ ናቸው። መብራት በህብረተሰብ አቅም እየተገነባ ነው ያለው፣ እየተዘረጋ ነው ያለው። በከተማ ውስጥ ዲቾች በህብረተሰብ አቅም በመዋጮ እየተገነቡ ነው ያሉት። በህብረተሰብ ተሳትፎ እየተሰራ ነው ያለው የኮብልስቶን መንገድ በዛ ልክ እየሰፋ ነው ያለው። የጠጠር መንገድ እንደዛው እየሰፋ ነው ያለው። አሁን ኮብልስቶንን እቅድ አድርገን ባልሰጠንበት ፈርጅ ሶስት ከተሞች ላይ ጭምር የኮብልስቶን ስራ ጅማራዎች መኖራቸውን እያየን ነው ማለት ነው። ስለዚህ እጅግ በጣም ተስፋ የሚሰጥ ስራ አይተናል ማለት ነው። በክልሉ በኢኒሽቲቭ እየተሰሩ ያሉ የተቋማት ግንባታ መጓተቶችን ነቅሰው በማውጣት አሁን ላይ አመርቂ ውጤት እየመጣ ስለመሆኑም ተመላክቷል። ይሄ ሳይት እንደምታዩት የአዳራሽ ግንባታው በተፋጠነ ሁኔታ ሄዷል። የዋናው ቢሮ ግንባታ ቦታውም ኦልሬዲ ቁፋሮ ላይ መሰረት ስራ ላይ ነው ያለው ማለት ነው። ስለዚህ ይህንን ሰባት ቦታ ላይ ነው የምንገነባው የአራት ነጥብ ሶስት ቢሊየን ብር ፕሮጀክት ስራዎች ጀምረናል። የዛ አካል ነው። ስለዚህ ይሄም ስራ በስኬጁሉ መሰረት እየሄደ እንዳለ አይተናል። አንዳንድ ወደ ስኬጁሉ ለማምጣት የጎደሉ ስራዎች አጀማመር ላይ የነበሩ ጉድለቶችን ከገመገምን በኋላ ሪስኬጁል አድርገው ማምጣት እንዳለባቸው ተስማምተናል ማለት ነው። በከተሞች በሱፐርቪዥን የታየው የማዘጋጃ ቤታዊ አገልግሎት ከቅሬታና ሮሮ የጸዳ እንዲሆን ማዘመን ላይ ስለመሰራቱም ነው የተነገረው። ባለፈው አመት ሰባት ከተማ ላይ ተግባራዊ አርገን ነበረ። በዚህ አመት አሁን ወደ ስምንት ከተሞች ተጨማሪ ትግበራ ውስጥ ገብተዋል ማለት ነው። ሰ አገልግሎት ማዘመኑን ስናይ አንድ ማዕከል ላይ አገልግሎት መስጠት እየቻሉ ነው። የተቀላጠፈ አገልግሎት መስጠት እየቻሉ ነው። ፍትሃዊና ተደራሽ አገልግሎት መስጠት እየቻሉ ነው። ከአድሎ የጸዳ፣ ሌብነትና ብልሹ አሰራርን የሚቀንስ አይነት አገልግሎት እየተሰጠ እያየን ነው ማለት ነው አሁን ቀድሞ በከፍተኛ ደረጃ ይነሳ የነበረ የመልካም አስተዳደር ሮሮዎች እየቀነሰ መሆኑን አይተናል። ይሄ በጣም አበረታች ነው። የሲዳማ ክልል ጤና ቢሮ ከአንድ ነጥብ አምስት ሚሊዮን በላይ ለሚሆኑ ህጻናት የቢልሀርዚያና የአንጀት ጥገኛ ትላትሎች ማጥፊያ መድኃኒት ከሰኔ አስር ጀምሮ ለአምስት ተከታታይ ቀናት እንደሚሰጥ ገለጸ። ቢሮው በትኩረት የሚሹ ሀሩራማ በሽታዎች ለመከላከል በሚደረገው የማህበረሰብ አቀፍ የመድኃኒት እደላ ዙሪያ ለጤና ባለሙያዎች በአዋሳ ከተማ የግንዛቤ ማስጨበጫ ስልጠና ሰጥቷል። ራሄል አለሙ ተመልክተዋለች። የአንጀት ጥገኛ ትላትል መከላከል የሚቻል በሽታ ሆኖ ነገር ግን ከግልና ከአካባቢ ንጽህና ጉድለት በሽታ ሆኖ ብዙ ችግር እያስከተለ ይገኛል። የሲዳማ ክልል ጤና ቢሮ የብልሃርዚያና የጥገኛ ትላትሎች ማህበረሰብ አቀፍ የመድኃኒት እደላ ዘመቻ ክልላዊ የንቅናቄ መድረክ አካሂዷል። በመድረኩም የግንዛቤ ማስጨበጫ ሰነድ ያቀረቡት የክልሉ ጤና ቢሮ ትኩረት የሚሹ ሀሩራማ በሽታዎች ከፍተኛ ባለሙያ ዶክተር ታፈሰ ታደለ የበሽታው ስርጭት መጠን ከፍተኛ መሆኑን ተናግረዋል። ከ2015 ጀምሮ ድጋሚ የበሽታውን ስርጭት ጥናት ኮንዳክት ተደርጎ ነበርና በዛ ጥናት ፋይንዲንግ መሰረት አሁንም በሽታው በከፍተኛ ሁኔታ እንዳልቀነሰ፣ የመድኃኒት እደላ በአግባቡ በልዩ ትኩረት መሰራት እንዳለበት የሚያሳዩ ምልክቶች ስለተገኙ የሲዳማ ክልል ጤና ቢሮ የምርት ኃላፊና ፕሮግራም ዘርፍ አስተባባሪ አቶ በላይነ በቀለ እንደተናገሩት በክልሉ ከአንድ ነጥብ አምስት ሚሊዮን በላይ ለሚሆኑ ህጻናት የአንጀት ጥገኛ ትላትልና የብላሀርዚያ መድኃኒት እደላ ይደረጋል ብለዋል። እንደ ስዳማ ክልል የአንጀት ጥገኛ ትላትል እደላ የሚደረግላቸው ህጻናት ቁጥር ወደ አንድ ነጥብ ስድስት ሚሊዮን ይጠጋል። እስከ ሚትስ 14 እድሜ ክልል ውስጥ ያሉት ያኔ ኃይል ይሆናሉ። እነ በወረዳዎች በዞኖች ተሸንሽኖ ነው የሚሰጠውእና ሌላ ሁለተኛ ብላርዚያ የሚባል በሽታ አለ። በስዳማ ክልል ውስጥ ጥናቶች በሚያመላክቱት መረጃ አራት ወረዳዎች ላይ ነው ይሄ በተለየ መልኩ የሚሰጠው ጊዜያዊ የንጀ ጥገኛ ትላትል ማሚያ መድኒት ማዲያ ጣቢያዎች ታ ይደረጋሉ ከፍተኛ ጣቢያዎች ላይ ያው መድኃኒቱ ይታደላል። አክለውም የብል አርዚያና የአንጀት ጥገኛ ትላትሎች ማጥፊያ መድኃኒት በሽታው በማህበረሰቡ የሚያደርሰውን ማህበራዊ ኢኮኖሚያዊና ስነ ልቦናዊ ጉዳት ለመቀነስ ከፍተኛ አስተዋጽኦ እንዳለውም አብራርተዋል። ከአንጀት ጥገኛ ትላትል ጋር ተያይዞ ሊመጡ ከሚችሉ ጎንዮሽ ችግርና በጤና እክል ውስጥ ገብቶ የራሳቸውን ጤና ማጣት የቤተሰብ ኢንከም ላይ ያደርሰውን ጫና ከመቀነስ ማንጻር አስተዋጽኦ ከፍ ያለ ስለሆነ ትምህርት ቤትን ጨምሮ በቅርበት በሚገኙ አካባቢዎች አገልግሎቱን እንዲያገኙ ጥርን ማስተላለፍ እፈልጋለሁ። በመድኃኒት እደላ ብቻ በሽታው የጠፋም ያሉት የሲዳማ ክልል ጤና ቢሮ በሽታ መከላከልና ጤና ማጎልበት ዳይሬክቶሪስ ዳይሬክተር አቶ ቃሪሳ ዳፉርሳ የግልና የአካባቢ ንጽህናን በማጠናከር በትኩረት ሊሰራ ይገባልም ብለዋል። የአንጀት ጥንገኛ ያላቸው በሽታዎች ናቸው። ሶ ከዚህ አንጻር እኝን በሽታዎች ከመከላከል አንጻር መድኃኒቱን እዳላላይ ብቻ መሳተፍ አይደለም ማህበረሰቡ የሚጠበቅበት አብሮ ደግሞ የሚሰሩ ስራዎች አሉ። አንደኛ መጸዳጃ ቤትን በአግባቡ ከመጠቀም አንጻር፣ ንጹሀን ውሃን አክሞ ከመጠቀም አንጻር። ስለዚህ ከውሃና ከመጸዳጃ ቤት ጋር ተያይዞ ያሉ ችግሮች ጋር የሚያዝ ስለሆነ በሽታዎቹ ሰው እነዚህ ነገሮች ላይ ግንዛቤ አግኝቶ ማህበረሰቡ አንደኛ መድኃኒቱን መውሰድ ይጠበቅበታል። እድሜያቸው ከ5 እስከ 14 እድሜ ክልል ያሉ ለሌሎችም ጭምር ትምህርት በመስጠት እና መድኃኒቱ እደላ ቦታ ላይ ትምህርት ቤትና ማህበረሰብ ውስጥ ነው የሚሰጠው፣ እዚያ ሄዶ መድኃኒቱን እንዲያገኝ ከማድረግ አንጻር አስተዋጽኦ ቢያደርግ የሚል ነው ያለኝ። በጉራጌ ዞን የተሰሩ የልማት ስራዎች የህብረተሰቡን ኑሮ የሚቀይሩና ከድህነት መውጫ አንዱ መንገድ ናቸው ሲሉ በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ክላስተር አስተባባሪና የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ኃላፊ አቶ ኡስማን ስሩር ገለጹ። በዞኑ የተሰሩ የግብርናና የልማት ስራዎችን የመስክ ምልከታና የምረቃ መርሃ ግብርም ተካሂዷል። የተሰሩ ፕሮጀክቶች ከ80 ሚሊዮን ብር በላይ የወጣባቸው ሲሆን ከ25 እስከ 30 ከመቶ የአካባቢው ማህበረሰብ ወጪ በመጋራት የሰራቸው ፕሮጀክቶች ናቸው። ጸገነት ፈለቀ በሀገር አቀፍ ደረጃም የግብርና ክፍለ ኢኮኖሚውን መደገፍ የሚያስችል የተለያዩ ተግባራት በመከናወን ላይ ይገኛሉ። ከተግባራቶቹ መካከልም የግብርናውን ዘርፍ የማዘመንና ምርትና ምርታማነትን ማሳደግ አንዱና ዋነኛው ነው። በማዕከላዊ ኢትዮጵያ ክልልም መሰል ተግባራት እየተከናወነ ይገኛል። በክልሉ ጉራጌ ዞን እየተከናወኑ የሚገኙ የግብርናና የልማት ፕሮጀክቶች በምክትል ርዕሰ መስተዳድር ማድረግ የግብርናና ገጠር ልማት ክላስተር አስተባባሪና በማዕከላዊ ኢትዮጵያ ክልል ግብርና ቢሮ ኃላፊ፣ አቶ ኡስማን ስሩር የተመራም ሲሆን የክልል የዞንና የፌዴራል አመራሮች በጉራጌ ዞን እኖር ቸሃና ጉመር ወረዳዎች የልማት ስራዎችን ተዘዋውረው ተመልክተዋል። በክልሉ በምግብ ስርዓት ማጠናከሪያ ፕሮግራምና በህብረተሰቡ ትብብር የተገነቡ መሰረተ ልማቶችንም መርቀው ከፍተዋል። ከተመረቁት መካከልም የቦሌና የአፍጥር የቁም እንስሳት የግብይት ማዕከላትና በቸሃ ወረዳ የእማት ቀበሌ የቡና ክላስተር በቸሃ ወረዳ በካውንቲ ቀበሌ ከስምንት ሚሊዮን ብር በላይ ወጪ የተገነባው የጎይተም ድርዴት ተመርቆም አገልግሎት ክፍት ሆኗል። ሌላውም የአረቀጥ የወተት ማቀነባበሪያ ማዕከልም የጉብኝቱ አካል ነበርም። ያነጋገር ናቸው የካውንቲ ቀበሌና የቦሌ ከተማ ነዋሪዎች የልማት ፕሮጀክቶቹ በአካባቢያቸው በመገንባቱ ኖሯቸውን እንዳቀለለላቸው ተናግረዋል። ድልድዩም በመገንባቱ ከዚህ በላይ ሁሉም ነገር ከዚህ በፊት እንኳን በጣም በጣም ገበያ የሄዱ ሰዎች ማለት ነው እዛ መሽቶባቸው ገዛ ውሃው ሞልቶ እዛ ላይ ሰፈር ያደሩበት ጊዜ አለ። አልሐምዱሊላህ አሁን በዚያ አደረሰን። እኛ የምርመራ አለ ተፈትሾ ነው የሚታረደው። ለካዩ ደግሞ ብዙ ለውጥ ያመጣል። ባለፉት አመታት ህብረተሰቡን ከተረጅነት ለማውጣት በግብርናው ዘርፍ በክልሉ የተሰሩ ስራዎች ለውጥ ማምጣታቸውን ያነሱት በምክትል ርዕሰ መስተዳድር ማዕረግ የግብርናና ገጠር ልማት ዘርፍ አስተባባሪ እና የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ኃላፊ አቶ ኡስማን ስሩር ናቸው። በጉራጌ ዞን የተመለከቷቸውና የተመረቁ ፕሮጀክቶች የህብረተሰቡን የኑሮ ዘይቤ የሚቀይሩ ብሎም ምርትና ምርታማነትን የሚያሳድጉ ናቸው ብለዋል አቶ ኡስማን ቀደም በነበረን የመስክ ምልከታና የግብርና ሴክተር ላይ ያሉ የመሰረተ ልማት ተቋማት ምረቃ ያየ ነው። እንግዲህ እንደ ክልል ያስቀመጥናቸውን የግብርና ሴክተር ውጥኖች የተሻገረ ግብርና ለመፍጠር የሚያስችሉ መሰረተ ልማቶችን ነው፣ አጋዥ መሰረተ ልማቶችን ያየ ነው። ግብርናችን ያው እየዘመነ ሲሄድ፣ ምርትና ምርታማነት እያደገ ሲሄድ፣ ምርትን በጥሬው ከመሸጥ ምርቶች ላይ እሴት ጨምሮ ወደ ገበያ መውሰድ አምራችሁንም ተጠቃሚ ያደርጋል ለሸማችሁም ህብረተሰብ። በተመጣጣኝ ዋጋ ምርት እንዲያገኝ ያስችላል። እና አሁን የቸምነ በአርቢዎች የተደራጀ እሱን መርቀናል። ይሄ እንግዲህ ምንድን ነው የሚያሳየው የግብርና ምርትና ምርታማነት እያደገ ተጨማሪ ፍላጎቶች እየመጡ ነው ማለት ነው። ይሄ ደግሞ ተጨማሪ ፍላጎት የአርሶ አደሩ ተጠቃሚነት ያሳድጋል፣ ገቢ ያሳድጋል፣ ለበርካታ ዜጎች የስራ እድል ይፈጥራል። እዛው ሳለ ደግሞ ሀገራዊ ኢኮኖሚን ከፍ በማድረግ ሚናው እየላቀ የሚሄድ ይሆናል ማለት ነው። በክልሉ ግብርናን ለማዘመን በሚደረገው ጥረት ሁሉም ድጋፉን እንዲያደርግ አቶ ኡስማን ጥሪ አቅርበዋል። ብልጽግና ያቅዳል፣ ይፈጽማል፣ ሪባን ይቆርጣል። አብዛኞቹ ጉዳዮች ካያቸቸው ከአስር ወር በታች ናቸው። የትኛውም ትልቅ እንደዚህ አይነት ትላልቅ ፕሮጀክት ለምሳሌ ድልድዩ አምስት አምስት ዊድዙ አምስት ነጥብ አራት ሜትር ሌንግዞ ወይም ቁመቱ 15 ሜትር ነው። ይህ በአስር ወር ሆኖ ያለቀው ማለት በጣም በአነስተኛ በተመጣጣኝ ወጪ በጠረ ጊዜ ይሄ እንግዲህ የብልጽግና ሐሳቤ በግብርና ሴክተሩ መሬት ወርዶ ውጤት እያመጣ ሰድሮ ተጠቃሚ እያደረገ ገቢ እያሳደገ መሆኑን ነው የምናየው። ይሄ ጥሩ ምልክት ነው። ቀጣይ ግን ከዚህ በላቀ ደረጃ አቅምን የበለጠ አጠናክሮ መስራት እና መረባረብ ይጠይቃል። የምግብ ስርዓት ማጠናከሪያ ፕሮግራም በማዕከላዊ ኢትዮጵያ ክልል አንድ ነጥብ አንድ ሚሊዮን አርሶ አደሮችን ተሳታፊ ያደርጋል ያሉት በክልሉ ግብርና ቢሮም የምግብ ስርዓት ማጠናከሪያ ፕሮግራም ስራ አስኪያጅ አቶ ከድር መሀመድ ናቸው። በክልሉ ፕሮግራሙ በሚተገበርባቸው አካባቢዎች ግብርናን የማዘመን ስራ ይሰራል ብለዋል። ፕሮግራሙ በአራት ዞኖች በአስር ወረዳዎች ላይ የሚተገበርና 1.1 ሚሊዮን ቀጥተኛ ተጠቃሚዎች አርሶ አደሮች እንደዚሁም ቀጥተኛ ባልሆነ መንገድ አጠቃላይ የክልሉን ማህበረሰብ የግብርናን ከማዘመን አንጻር የምግብ ስርዓትን ለውጥ በማምጣትና የምግብ ዋስትና ችግር ያለባቸውን አካላት ወደ ምግብ ዋስትናቸው እንዲጎለብት የማድረግ ስራ የሚሰራ ነው። ፕሮግራሙ ግብርና ማዘመን ለአርሶ አደሩም የአቅም ግንባታ ስልጠናዎችን መስጠት ጨምሮ የመስኖና የድልድይ ስራዎችን ብሎም የእንስሳት ግብይት ማዕከላትን መገንባት ተጠቃሽ ስለመሆኑም አቶ ከድር አንስተዋል። በጉራጌ ዞን የተጎበኙትም በዚሁ ማዕቀፍ ውስጥ የሚካተቱ ናቸው ብለዋል። ሶስት ወረዳዎች ላይ እኖር ላይ ዌርሃውስ የህብረት ስራ መጋዘን እንዲመረቅ ተደርጓል። የቡና ችግኝ ጣቢያ እስከ ችግኝ የተባዛበትን ማየት ተችሏል። አሁን ያለንበት ቻ ወረዳ ነው። ቻ ወረዳ ላይ ደግሞ እያንዳንዱ አርሶ አደር 250 ችግኝ የሚያለማበት የክልላዊ የቡና ኢኒሽቲቭ ላውንች የተደረገበት ነው። ቻ ላይ በዞኑ በምግብ ስርዓት ማጠናከሪያ ፕሮግራም በርካታ የልማት ስራዎች የተሰሩ መሆኑን ያነሱት ደግሞ የጉራጌ ዞን ዋና አስተዳዳሪ አቶ ላጫ ገሩማ ናቸው። ፕሮግራሙ ግብርና እንዲዘምን የሰጠው ትኩረት የሚደነቅ ነው ብለዋል። ፕሮጀክት ረጅም አመት ሶስት አመታት በጣም በተጨባጭ የሚታዩ ልማቶች እያከናወነ አካባቢያችን በእርግጥም እየቀየረና ወጣቶቻችን እናቶቻችን ተጠቀሚ እያደረገ ያለ ፕሮጀክት ስለሆነ ይህ ፕሮጀክት ውጤታማ እንዲሆን ሁላችንም ቀን ማታ እየሰራ ነው። ይህ የተከበራችሁ ተመልካቾቻችን ዜናዎቻችን እዚህ ላይ እንቋጫለን። ያረጋል መኩሪያ ነበርኩ። በያላችሁበት መልካም ቆይታ እንዲሆንላችሁ እንመኛለን። ቴና ይስጥልኝ።